ዘሩ ቀለጠ ነው። ዛሬ ምንድን ነው ነገሩ? እኔ እኮ ደግሞ ይሄ ጀርባ የሚዞረው ነገር እኮ ነው ግራ የሚገባኝ። ማን ነው ብሩክ የጀርባዋን አዝሮ ይዟት የመጣ? ሰላም ሰላም ቤተሰብ እንዴት ናቸው? ሰላማቸው ይብዛ። ውዴ ቻናል ቤተሰቦች፣ ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ላይክ እያደረጋችሁ የምታበረታቱኝንም እጅግ በጣም ነው የማመሰግነው። አበረታቱኝ ኔ ውዶች። እኔ የስደት እህታችሁ ነኝ ውዶቼ። እውነት ቪዲዮ ስሰራ ላይክ ላይክ አድርጉልኝ። ላይክ እኮ ያው ለሰው ሞራል ይሰጣል እንጂ ምንም ጥቅም ኑሮት አደለም። እና ውዶች ዬ ማለት ነው ቤተሰብ፣ ዛሬ እንዴት ነው ነገሩ? እንዴት ነው የሆነ ነገር አልሸተታችሁም? እኔ እኮ ይሄ ጀርባ እየዞሩ የሚመጡት ነገር እኮ ደሜን ነው የሚያፈሉት። ማነች ደግሞ ይቺ የተወጣጠረች ጥፍሯ ምን ያካክላል በይ። እኛ ስንት ነገር ያስጨንቀላል። ሀይሚና ብሩኬ ከነገ ዛሬ ይታረቃሉ ስንል ጭራሽ ነገሩ እየተጋጋለ ነው እንዴ? ጭራሽ አሁን ስንጠብቅ የነበረው የሀይሚ ልደት ነው አደለ? እና ታዲያ እንዴት ነው በዚህ ሁኔታ ሁን ሰላም ሊወርድ የሚችለው? እንግዲህ የዳኒ ሴራ እንዳያችሁት ነው፣ ምን እያቀደ እንደሆን ተደርሶበታል። ሲጀመር የዘፈን ዳርዳር እስክስታ ነው ተብሏል። እና ባለፈው ዘፈን አወጣላት አለው፣ ዘፈን ዘፍንላት አለው ሲል ነበር አደለ? ለካ እንግዲህ ለልደቷ እያዘጋጀ ነበረ ማለት ነው። ባለፈው ከሰርፕራይዙ ላይ ፈጣሪ እንዳዋረደው ሁሉ ይሄን ሴራም ደግሞ ፈጣሪ አክሽፎ ያሳየናል። ችግር የሚፈጠረው አሁን ሀይሚ ከዛ ቦታ የተገኘች ለታ ነው፣ እርግጠኛ ነኝ። ተስፋ አድርጋለሁ እንደው ሀይሚን ማለት የምፈልገው ውዶችዬ ብሩኬን ማናደድ ከፈለግሽም እንደው በሌላ ሰው አናድጁ የምሬ ነው ይሄ ዳን የሚባል ክስክስ ሰውዬ ጋር እንዳትጅ በፈጠረሽ ሀይሚዬ በፈጠረሽ ይሄ ልጅ ያቀደልሽን ነገር ምንም እያወቅሽ አደለም አንቺ እንዴ ውዶች እኔ ዛሬ ብዙ ነገር ለወራን የመጣት በእነሶሲን በነናታን በነረሙ ማለት ነው ግን ቀልቤ ተሰራረቀ የምሬን ነው ብሩኪ ምንድን ነው ያመጣት ማነች ጉድፈላብን ዘግሮ እንዴ! ሀገሩን ሊያቀጣጠሉት ነው እንዴ! እነዚህ ልጆች እንዴ!